ተፈጥሮ የሥርዓት ዑደት ውስጥ የሰው ልጅ ያለፈውን የሚያስታውስበትን የሚመጣውንም የሚተነብይበትን የሕይወት ክህሎት በማዳበሩ ዘመን ተሻጋሪ የሆኑ ማህበረሰባዊ እሴቶችንም ለመፍጠር ችሏል። በእነዚህ እሴቶችም ተፈጥሮን ያደንቅበታል፣ ፈጣሪውንም ያመሰግንበታል። ዝናብ ጠል ከምድር ሲርቅ፣ ሳር ሁሉ ሲደርቅ፣ እጽዋትም ቅጠላቸው ሲረግፉ፣ በበጋው የድርቅ አለንጋ እንስሳቱ ሲገረፉ፣ በበልግ ወቅት መግቢያ ላይ የኦሮሞ ሕዝብ ተሰባስቦ ወደ ተራራው ይወጣል። በንዳዱ የበጋ ፀሐይ ለተጎዱ ከብቶቹ ጥላን፣ ለእጽዋቱና ለምድሪቱም ዝናብን ገበሬውም ሞፈርና ቀንበሩን ከማሳው እንዲያገናኝ ፈጣሪውን ተስፋ በማድረግ ዘሩን ከመሬት እንዲቀላቅል ዝናቡንም የበረከት ዝናብ እንዲያደርግለት ላለፈው ጊዜ ፈጣሪውን እያመሰገነ ከፊቱ ለሚመጣው ክረምት ከቁጥር ሳያጎላቸው ከጥፋት ሁሉ ታድጎ ለብራ ወይም ለጸደይ እንዲያደርሳቸው ፈጣሪን በተራራ ላይ ይማጸናሉ። ይህ የመማፀኛ ስርዓትም እሬቻቱሉ በመባል ይታወቃል። በተራራ ላይ የሚከበረው እሬቻ የኦሮሞ ሕዝብ በበጋ ማልቂያ እና በበልግ መግቢያ ጊዜ ተራራ ላይ ወጥቶ እሬቻን ያከብራል። የተራራ እሬቻ ማለት ነው። ይህም ዝናብ የለም በዛን ጊዜ ለሰውም ለከብትም የወ እጦት ይከሰታል። የኦሮሞ ህብረተሰብ በአካባቢው ያለው ተራራ ላይ ወጥቶ እግዚአብሔርን የአርፋሳ ወይም የበልግ ዝናብ እንዲሰጠዋቸው ይለምናሉ። ተራራ ላይ ወጥቶ እግዚአብሔርን ያመሰግኑበታል። ውረድልን፣ ዝነብልን፣ ለልጆቻችን ለደጃችን ዝነብልን፣ ዘንበ ደግሞ እምንዘራ አድርግልን፣ ምድሪቷን ለሞፈር ለቀንበር አድርስልን፣ ገበሬውን ደግሞ ከበሬ ኋላ ጠብቅልን፣ ገበሬውን በሬውን ውሎ አግባልን። በሬ ያረሰውን ስንዴ ይዞ ይወጣል። ያ አይቀር እዛ እህሉ ይመረቃል። ይዘንብልንና ለዘሩ ያበቃናል ማለት ነው። ያዋቅ ጭልማ ገረ እፋትኑ ባስቴ ብራ ቦቃት ኑ ባስቴ ገለንሲ አገው ገለንስ አገው ማቲ ዳይመ ኬኘ ሁንዳሰ ሳፍዴ ቀለት ከንትኑ ጬስስቴ ገለንስ አገው ከን ደርቤ ገለታ በተማጽኗቸው መሠረትም በወንዞች ሙላት አስፈሪና አሰቃቂ በሆነው ክረምትም ከቁጥር ሳይጎሉ ከባዱን ክረምት ተሻግረዋል። መስከረም ጠብቶ ወንዞችም ጎለው በአደይ አበባ ፍካት በመታጀብ ፍጥረታትን ብርሃናዊውን የብራ ሰማይን ለማየት በቅተዋል። የተፈጥሮ ስርዓትን ጠብቀው ወቅቶች ሲፈራርቁ ፍጥረታትን በሰላም ላሻገራቸው ፈጣሪም ምስጋናን ማቅረብ ደግሞ የፍጥሯን ድርሻ ይሆናል። ኢትዮጵያውያንም እንደየአካባቢያቸው ባህልና ወግ መሰረት ከዘመን ዘመን በሰላም ላሸጋገራቸው ፈጣሪያቸው ምስጋናን የሚያቀርቡበት ስርዓትም አላቸው። የኦሮሞ ሕዝብም በተራራ ላይ በተማጸኑት መሰረት ከክፉ ጠብቆ ላሻገራቸው ፈጣሪ በገዳ ሥርዓት በወርሃ መስከረም በሚከበረው የእሬቻ ብራ ወይም እሬቻ መልካ ላይ ምስጋናን ያቀርባሉ። እሬቻ መልካ ክረምትን በሰላም አውጥቶ ይህን ድፍርስ ውሃ ወደ እዚህ ውሃ ያመጣልን፣ ውሃውን ቀንሶ ዘሩን ጸሐይ ያመጣልን አምላክ ብሎ የክረምቱን በዚህ ይጸልያል። ያገኛል፣ ሲያገኝ እግዚአብሔርን ያገኛል። ዘሩን ቡቃያውን ለፍሬው አብቃለን ብሎ ይጸልያሉ። እሬቻ ማለት እርቅ ነው። እሬቻ ማለት አንድነት ነው። እሬቻ ማለት አቃፊ ነው። እሬቻ ማለት ክረምትን ከሙሉ ውሃ ከክፉ ዝናብ አስመልጠህን በሰላም አሸጋግረህ ለዚህ አበቃህን ብሎ የብሔር ብሔረሰብ ሁሉ የኦሮሞ ሕዝብ መቶ እዚህ እሬቻ በዓል ላይ ተገናኝቶ ገለታ የሚያስገባበት ምስጋና የሚያቀርብበት ማለት ነው። የምስጋና ወራት ነው። ይሄ በገዳ ሥርዓት አስተምህሮ ተቃኝቶ ከጨለማው የክረምት ሰማይ ወደ ጠራው የጸደይ ብራ ሰማይ እንኳንም በሰላም አሸጋግርከን በማለት ለፈጣሪ ምስጋናን የሚያቀርቡበት ታላቅ በዓል ነው። እሬቸ ብራ ዱዳ ኦሮሞ አርካት፣ የፍቅር፣ የመከባበር፣ የመተሳሰብና የአንድነት መገለጫ አርማ የሆነውና ይህም የሚሰበክበት የእሬቻ በዓል ከትውልድ ወደ ትውልድ ሲተላለፍ የመጣ አኩሪ ባህል ነው። ኤሬቻ ማለት የሰላም ነው፣ የፍቅር ነው። እንኳን መተመት መት አደረሰም ማለት ነው። ከጭቃ ውስጥ አወጥቶ በወደ በጋ መተላለፋ ስለሆነ ሲቄ ያለ ሰው ሲቄና ቦኩ ነው። ቄሮች ደግሞ ወጣቶቹ ሳርና አበባ ነው ይዞ የሚሄዱት። ፈጣሪው ምስጋናን የሚያቀርብበትን ስርዓት ላበጀው የኦሮሞ ሕዝብ እርቻ ክንዱና ብርታቱ በመሆኑ የልባቸውን መሻት ለማሟላት የተማጽኗቸውን ምላሽ ለማግኘት ወደ መልካው ከመሄዳቸው በፊት እርቅ ማውረድ ባህላዊ ግዴታቸው ይሆናል። ትልቁ ቅድመ ዝግጅት ራሲን ማንጻት ነው። ሰው ከራሱ ጋር መጀመሪያ መታረቅ አለበት። ሰው ከራሱ ጋር ስታረቅ ከሌላ ሰው ጋራ መታረቅ አይከብደውም። ስለዚህ ሬቸ ጎሳ ላይ እንደ ሰፈር የሚከበረው ላይ ደግሞ ከሌሎች ጋራ ቂም ካሉ እዛ ላይ ይታረቃል ማለት ነው። የእርቅ ሥርዓት ነው፣ መጀመሪያ ላይ የሚሆነው ማለት ራሱን ያዘጋጃል ማለት ነው። ከፈጣሪ ጋሪም እንደዚሁ ኃጢአት የሆኑ ነገሮች ጥሩ ሰፉ የሆኑ ነገሮች ከሰራ ከፈጣሪ ጋርም ከሰው ጋርም ሌሎች ፍጥረታትም ጋርም ታርቆ ልበ ንጹሕ ሆኖ ወደ ንጹሕ መልካ ለመሄድ ይዘጋጃል ማለት ነው። አንዳንድ ሰው አባት እናትን ይበድላል። ሲበድል በዛ በኢሬቻ ወቅት ላይ አፉ ካለው የአባት የእናት እርግማን ይጠፋል። አፉ ይበልልህ በል፣ ከዛሬ ጀምሮ ልጅ ይኸው ትትቼ ያለሃለሁ በል፣ የእናቴ አባት ወደ አንተ ይምጣ ብላ ሴት እናት ትመርቃለች። መርቃቷን ይዞ ይገባሉ ማለት ነው። ከጎራ ቤት ጣለቻ ያለ ሰው ታርቆ ነው መጡት ከዱ ሾከ በእንደማር ተ በቃ፣ ታርቆ ተሳስሞ ይቅር ብሎ በአባት የኮረፈው ሰው፣ በእናት የኮረፈው ሰው፣ በጎረቤት የኮረፈው ሰው ሁሉም ታርቆ ማምጣት አለበት። ይሄ የእውነቱ ቦታ ስለሆነ እዝጋብር ፍጥራ ቦታ ስለሆነ በቂም መምጣት የለበትም። ሬሬኬኛ ሬሰ መልከ ደብና እሬሰ ቱሉ ደብና በኦሮሞ ሕዝብ ንጹሐን ተብለው የሚታሰቡ ሕፃናትና ሴቶችን አስቀድመው አባገዳዎች ተከታይ በመሆን ይህን የፍቅርና የመተሳሰብ በዓል ለማክበር ፍጹም ጨዋነትን በተላበሰና ባህላዊ ሥርዓቱን በጠበቀ መልኩ የእሬፈና ሥርዓትን ለመከወን ወደ መልካ ይወርዳሉ። ወደ ወደረቻ ለሬፈና ሲሄዱ የአካሄድ ስነ ስርዓት አለ። ህፃናቶች ከፍለፊት ይሆናሉ፣ ከዛ ሴቶች ይቀጥላሉ። ከዛ አደ ሲንቄት ከፍለፊት፣ አባገዳ ከኋላ፣ ከዛ ፎሌዎች ከኋላ፣ ማሬው ማሬው እያሉ እየሰፈኑ ወደዛ ይሄዳሉ ማለት ነው። ይሄ እንግዲህ ምንድነው የሚያመለክተው? እነዚህ ህፃናቶች እንግዲህ ከምንም የማያቁ ልባቸው ንጹ የሆኑ እና ፈጣሪ ከማንም ቅድሚያ እነሱን ይሰማቸዋል የምለው እይታ ወይ ፍልስፍና አለው ማለት ነው። ካዳ ሲንቄዎች ፊት ልጃገረዶች ይሄዳሉ። ይዳሉ ከልጃገረዶች ቀጥሎ ሲንቄ ማለት የእናት ጡት ነው። እናት ማለት አገርናት እህት ናት፣ አስታራቂናት ሲንቄ በሲንቄ በጡቴ ይዥ አሎ ብላ ለአገር የምትጸልይ የተጣላውን የምታስታርቅ ስለሆነች የእናት ጡት ደግሞ ከኋላ አደለም ከፊት ስላለ ሀደ ሲንቄዎች ምን ጊዜም ከአባ ገዳዎች ፊት ከልጃገረዶች ኋላ ይሄዳሉ። ከሀደ ሲንቄ ቀጥሎ ሽማግሌዎች አሉ፣ አሮግቶች አሉ፣ አያንቶዎች አሉ። ከዛ ቀጥሎ አባገዳዎች አሉ። ከአባገዳዎች ቀጥሎ ፎሌ አለ። ውራቻ፣ ጋና፣ ባኔ፣ ህቦቃ፣ ብራኖ፣ ካልች፣ ዳራሬ፣ ሳኝንኬኛ፣ አፍሪ የእሬፈናው ስርዓት ከመከናወኑ በፊት መልካው መጽዳት ስላለበት ከበዓሉ ሁለት ቀናት ቀድሞ አባገዳዎች አጣራ ተብሎ በሚታወቀው ስርዓት በጸሎትና በእርቅ መልካውን ያጸዳሉ፣ ያነጻሉ። ባርሴ አምቱኑ ዋለግ ዋይኒኪኖ አጣሪፍ ዴብና ረቢ አራረኑ አፊዱ ቶኩማኑ አፊዱ ያለለኑ አፊዱ ጥናኖ አጉደቱ ጉዳኖ አቡሉ አከኑመት ኦሮሞ ቶኮ አጎዱ አኔ አመነን ቤከ ረብ ነጃላ ቤካ በካና ንሪሴ ረብታ አጉጡ። በእሬቻው ዕለት በአባ መልካው አማካኝነት ቀሩ ሳቃ ተብሎ የሚታወቀው ሥርዓት ከተከናወነ በኋላ መልካው ወይም ወንዙ ለሥርዓቱ ታዳሚዎች በምርቃት ይከፈታል። አባ መልካ የመልካ እሬቻ ሳይደርስ ቀደም ብሎ ከሁለት ቀን በፊት አጣሪ መልካ የሚባል አለ። ያንኑ መልካ የሚያጸዱበት ተግባራዎች አሉት ማለት ነው። አባ መልካ ሶስት ነገር ነው የምጠይቀው። እስን ኦፊኬስን ነጋ ለራሳችሁ ሰላም አላችሁ ወይ? ለሌላ ሰው ነመብረውቴም ነጋ፣ ለሌላ ሰው ሰላም አላችሁ? ከጎረቤታችሁ ጋር ሰላም አላችሁ? ጥል የለም? እንደዚህ አይነት ነገር ይጠይቃል። ከፈጣሪ ጋር ሰላም አለው ወይ? ከፈጣሪ ጋር መጣላት ማለት እኮ የተከለከሉ ነገሮችን ከሰራ ከፈጣሪ ጋር ስለምትጣላ፣ እነኝህ ሶስት ነገር ነው የሚጠይቁት ማለት ነው። ከራስ ከሌላ ሰውና ከፈጣሪ ጋር ሰላም መሆናቸው ካረጋገጡ በኋላ ነው ወደ ሰው የሚሄደው ከለቻውን ጫጩን ይዞ የሚወርዱትን ይዞ ይወርዳሉ። በረካ አሁኑልን፣ ያልወለደ ይውለድ፣ ያላገኘ ያግኝ፣ ሀብት የሌለው ሀብት ያግኝ፣ ቀልብ የሌለው ቀልብ ያገኝልን፣ የተማሪውን እንግዲህ ለአገራችን የሚተርፍ ልጅ አድርግልን ብሎ ይረጫል። የእሬቻ በዓል ታዳሚዎች በባህላዊ ልብሶችና ቁሶች አምረውና ደምቀው የልምላሜና የፍሬ ተምሳሌት የሆኑ እርጥብ ሳር አባቦ ብራ ወይም ኬሎ ተብሎ በኦሮሞ ሕዝብ ዘንድ የሚታወቀውን አደይ አበባን በመያዝ የተለያዩ ዜማዎችን እያዜሙ ወደ መልካው በመሄድ የእሬፈና ስርዓቱን ያከናውናሉ። ሳር ማለት ለምለም ነው። ታዳጊ ነው። ታዳጊ ልጆችንም ይዘን ስለምንወጣ አሁንም ልጆቻችንን እንደዚህ አለም ልምልን፣ ለአመት አመት አድርስልን። አበባው ደግሞ የሚያብቡ ልጆቹ እንደዚሁ አበባ ሆኖ ይደጉልን፣ አገራችን አበባት ይሁን ፍቅር ይሁኑ የሚል ነው። የአበባው ምሳሌ ምስጋና ነው። የሳሩም ደግሞ በቃ ወደ እርጥብ ወንዝ ነው የምንሄደው፣ ወደ ውሃ ነው የምንሄደው። አለም ልመን፣ አገራችንን እንደ አበባ ትብዛልን፣ ልጆቻችን ያብቡልን ጤናን ይስጠን ብሎ ለመጸለይ ነው። ወቅቱን ጠብቆ ነው ፋ የሚሉት ወቅቱን ጠብቆ ነው የሚበቅሉት። ካለ ወቅት አይበቅሉም። ለዛ ነው ይቺን ያበቀለ አምላክ እኛንም ልጆቻችን እንደዚህ አበቅልልን፣ እኛንም ዘራችን እንደዚህ አብብልን፣ ሀገራችን አበባ አርግልን፣ ልጆቻችን አበባ አርግልን ብሎ ያቺን በጥሶ ያቺን እዛ ጋር ያደርጋታል። እሬቻ ሲኬድ ሜሻሌ ኡልፎ የተከበሩ ዕቃዎች አሉ። ሜሻሪ ኡልፎ ይባላል በአፋን ኦሮሞ። አንድ ሆሮሮ ይያዛል። አባ ገዳ ደግሞ ግንባሩ ላይ የሚያደርገው ከለቻ ይባላል፣ እሱ ይይዛል። ሴቶቹም ጫጩ ይዛሉ፣ ሲንቄ ይዛሉ፣ ጫሌ ይዛሉ። ወንዶችም አለንጋም ይዞ ይሄዳል። ማላቢያ ኦኮሌ ይባላል በአፋን ኦሮሞ። ኦኮሌ ቲጋዲ ወተት ማላቢያ፣ እሱም ይዞ ይዳል። ሁሉም የራሳቸው የሆነ ፋይዳ ለምን ይዞ እንደሚሄዱ ይታወቃል ማለት ነው። ሮሮ ለምሳሌ አባ ገዳ እና ያገቡ ወንዶች ኃላፊነት ከቤተሰብ ጀምሮ እስከ ሀገር መምራት ኃላፊነት ላይ ያላቸው ሰዎች ናቸው። የሚይዙት አያያዙም ትከሻ ላይ እንደዚህ ይዞ ነው በስርዓት የሚከደው እንጂ እንደ ማንኛውም ዱላ ወደ ወዲ አድርገ ወይ ወደ ታች ገልብጠ የታችኛው ወደ ላይ ገልብጠ መያዝ ትክክል አይደለም። ፍጥረትን እያየ ፈጣሪውን የሚያመሰግነው የኦሮሞ ሕዝብም በባህላዊ ስርዓት የካበተው እሬቻ በዓልን ከማክበሩ ባሻገር የሰው ልጅ ከተፈጥሮ ጋር ያለውን ትስስር በማጠናከር ለአካባቢ እንክብካቤና ጥበቃ የላቀ አበርክቶ እንዳለው ሁነኛ ማሳያም ነው። ውሃ ወይ መልካ ሆራዎች፣ ሐይቆች የሁሉም ፍጥረታት የህይወት ምንጭ ነው። ያለዋ እዚች ምድር ላይ ማንም ሰው መኖር አይችልም። ይህ ሌሎችም ፍጥረታቶች ሊኖሩ አይችሉም። መልካ እንግዲህ የተመረጠው ፍጥረታት ህይወት ምንጭ ስለሆነ ነው። ተራራም፣ ለዛ ነው ከመሬት ከፍ ስላለ ዳመና ምንጮች ተራራ ስለሚያመነጩ ለዛ ነው የተመረጠው። ቀደም ብለው አሁን ሳይንስ በኋላ የተረዳውን ማለት ነው። ምክንያቱም ረቻ ለብዙ ሺህ ዓመታት የነበረ ነው እና ውሃውን ተረድተውታል እኛ ሰባ አምስት ፐርሰንት ውሃ እንደሆነ ስለዚህ ውሃውን ካበላሽ ካጠፋ እንግዲህ አሁን ኤንቫይሮንመንታል ብለን አሁን የምንንቀሳቀስበት ነገር እነሱ ከስንት ሺህ ዓመት ጀምረው ያ እንዳይበላሽ ጥረት ሲያደርጉ የነበሩ ናቸው። እና ውሃው ይከበራል። ያለ ውሃ መኖር አንችልም ነው ዛፉም ደግሞ እንደዚሁ ያለ ኦክሲጅን መኖር አንችልም። ስለዚህ የመኖር ራሱ የሚያስፈልጉን ነገሮች ዋናዎቹ ትልቁ ያለን አየር እና የምንጠጣው ውሃ ነው። አትክልቱን ለማብቀል ውሃ ያስፈልጋል፣ አየሩ ያስፈልጋል፣ ፀሐዩ ያስፈልጋል፣ ምኑ ያስፈልጋል። እና ያንን ነው የሚያከብሩት። እና ይሄ በዚህ አይነት ነው መጀመሪያ ናት ስገባበት አካባቢውን ሲመለከት ጭንቅላት ሲወስ መጀመሪያ መጣው ያመጣው ይሄ ነገር ኮ ቀደምት የሆነ ነገር ነው። ቀድመው እነዚህ ሰዎች ለሚቀጥለው ትውልድ እንደሚያስተላልፉ እችን መሬት ለሚቀጥለው ትውልድ ሳይበላሽ የሚያስተላልፉበት በየዓመቱ እያከበሩ በየወሩም እየተነገረ ይሄ ነገር ግን በተደረገ ቁጥር ግን ቄጠማ ተይዞ ወይ ደግሞ ሳር ተይዞ ነው የሚካሄደው። ኦሮሞ ወደ ወንዝ ሲሄድ በሁሉም ነገር ተጠቅሞበታል። ፈጣሪ ነው የፈጠረው የፈጣሪ መንፈስም ወንዙ ላይ አለ ብሎ የሚያምን ምክንያቱም፣ አሁን ወንዝ ጋር ስትሄድ ሰላም የምታገኙበት የሆነ የተባረከ መሆኑ ነው የምታየው። እዛ ውሃ ዳርቻ ሰላም አለ፣ ስትሄድ ጫጫታ የለም። ወንዞች ዳርቻ ደስ ይላል። ይህ ምንድነው? የተባረከ መሆኑ ነው። የአንድነትና የመተሳሰብ ምሳሌ በሆነው እሬቻ ላይ ወጣቶችም ሆኑ የበዓሉ ታዳሚዎች በባህላዊ ልብሳቸው ደምቀው ፍቅርና አንድነትን የሚሰብኩ ጥዑመ ዜማዎችን እያዜሙ ቀልብን በሚስቡና በሚማርኩ ጭፈራዎች ዕለቱን ያደምቁታል። በዓሉ የሚከበረውም በአዲስ ዓመት የመጀመሪያ ወር ላይ በመሆኑ በኦሮሞ ሕዝብ ዘንድ እርጥብ ሳር እሬቻን ስለሚወክል እሱን በመያዝ አባገዳዎችም ያለፈውን ጊዜ በማመስገንና የሚመጣውን ዘመን ብሩህ እንዲሆን ፈጣሪን ይለምናሉ፣ የስርዓቱ ታዳሚዎችንም ይመርቃሉ። ምድሬ የዘረጋ ሰማይ የዘረጋ ጌታ እግዚአብሔር አገሩን ሰላም አርግልን፣ ፍቅር ስጠን፣ ወጥቶ መግባትን ገብቶ መውጣትን አድለል፣ ለነገ ጠዋት ሰው ይበለን፣ ልጆቻችን የሚማሩትን አይምሮ ስጣቸው፣ ወታደሩን በጠረፉ አገሩን ለመጠበቅ ልቦና እናቀልብ፣ አድልልን፣ አንድ አርገን፣ ፍቅር ስጠን ብሎ ሬቻው ይሄን ወጋለሁ ሬቻው ይሄን ደንብ አለሁ ወደዚህ ሲሄድ እግዚአብሔር የምናገኝበት ወቅት ነው ማለት ነው። ለፈጣሪ ምስጋናን ማቅረብና እርስ በእርስ ይቅር መባባል በሰው ልጆች መካከል ያለ አብሮ የመኖር ምስጢር ነው። እሬቻም የምስጋናና የይቅርታ በዓል ከመሆኑም ባሻገር በጋራ ያዛመዱንና ያጋመዱን እሴቶቻችንን በመጠበቅ በአብሮነትና በቤተሰባዊነት የሚከበር ባህላዊ ስርዓትም ነው እሬቻ